እንግዲህ የዳኒን የጥርስ ጉዳይ ያው ፖሊስ ይዞታል ትላላችሁ። እኔ ስለዚህ ለዋሩ አይደለም የመጣሁት። በጣም የምታሳፍሩ ሰዎች አላችሁ፣ ጥቃቅኒቶ፣ በረሮች። አንዳንድ ብሩኬና ሀይሚ ታረቁ፣ ብሩኬና ሀይሚ ታረቁ። ለምንድን ነው ልጆቹን የምታስደነግጧቸው በውሸት? እናንተ ምናችሁን ነው የሚያማችሁ? እንዴ ስንት እኮ ተጨንቀው ያሉ ሰዎች አሉ፣ የእነሱን መተራቅ ቁጭ ብሎ የሚጠባበቁ። ለምንድን ነው እንደዚህ የምታስደነግጧቸው? ለምን ስነ ስርዓት አትይዙም? ስትዋሹ በልኩ አትዋሹም? ዴ ሌላው ነገር ደግሞ ብሩኬና ሀይሚ ዋሹ፣ የዛችን የሱሲን ምናምን የኢንስትግራም ላይክ አደረጉላት ምናምን ነገር። ምንድን ነው የዋሹት? ፕራንክ ነው ፕራንክ የው እየሰሩ ነው ፕራንክ ነው ያለው ነገር። ምንም የዋሹት ነገር የለም። ብሩኬም፣ ሃይሚም ያቺ ሶሴም ተብዬዋ የሰው ነፍስ አላጠፉም። ማንኛውም ሰው ድራማ እንደሚሰራው እየሰሩ ነው። አለቀ። የሆነው ፋክቱ የስራው ውጤት ነው፣ የስራው ባህሪ ነው። አንዳንዶቻችሁ ያው ቅናተኛ ስለሆናችሁ ነው ብሩኬን እና ሃይሚ ነጣጥላችሁ የምትሳደቡት፣ የቅናት መንፈስ ስላለባችሁ እንጂ ይሄ የስራው ባህሪ እንደሆነ ስራ እየሰሩ እንደሆነ ጠፍቷችሁ አይደለም። ሶ ምንም የሚዋሹት ነገር የለም። የእነሱ ስም ለማጥፋት አትጋጋጡ። አንዳንድ ጥቃቅኖች ማለት ነው። ውሸት ከምታዋሩ የሆነ ትክክለኛ ነገር ስታገኙ ምኑና ተቀደዱ። ሌላው ነገር ብሩኬና ሃይሚ፣ እነ ዳኒ ምናምን እነ ሶሲ የሚታረቁት መቼ ገና ከአፍ ውስጥ መቻ ዳኒ አፍ ውስጥ የገባው ሶፍት ወጣ። አስመላሽ ኮሚቴ እኮ መቀጠር አለበት። ተቋቁማል። አስመላሽ ኮሚቴ የዳኒ ጓደኞች፣ ፖሊስ ይመጣል። አፍ ውስጥ የገባው ሶፍት ስንት ኪሎ እንደሆነ ተገምቶ ወቶ ከዛ በኋላ ነው፣ እርቅም ካለ እርቅ። እግዚአብሔርን የዳኒ ብሬስ አልተረፈም፣ በቃ ተሰባብሯል፣ ምናምን ብሬስ ውስጥ ያሰፍቱ ተቀነጣጥቦ ይገባል። አስቡት እንግዲህ፣ ሌላ ምናምን ነገር፣ ሌላ ታሪክ ውስጥ ነው የሚገበው ይሄ ብሬስ። ዳኒ ሐኪም ቤት መሄድ አለብን። በጣም እኮ ጥንቃቄ ያስፈልጋል፣ ብሬት ስትሰሩ ማለት ነው። እና ያ ሁሉ ሶፍት ካፉ ሳይወጣ ታርቀዋል ስትሉ መቻዬን ካፉ ሲወጣ መቻ ሳየን ገና እንደገና ደግሞ ቀዶ ጥገናም ተደርጎለታል አሉ እንዲ ቀዶ ትገና እራሱ ተደርጎለታል፣ ጉንቹን እየተባለ ነው። እኔ ዛን ያክል በምንድን ነው ማለት ለምንድን ነው ቀዶ ድቀነ እየተቀደደው ለምንድን ነው አልገባኝም። ምንድን ነው እሺ፣ በሾ ነው እንዴ? ተመተውኛ እስናይ በጥፊ ነበረ? ምን ይሄ በካልቾ ምናምን ነገር በካራቲ ምናምን ነገር ነበር፣ መሬት ላይ እየዘረረው አልገባልም። እና ገና ዳን የቀመሰውን ጥፊና ቦክስ ሱሲ ቀምሳ ነው የሚታረቁት። ተረጋጉ። አሁን ባሌን አንቺ አስደበድብ ሽሙ አደለ ይህ ነው የአንቺ ጣዛ ነው ስትል ትመጣል። ያችን ክቶ ጠንፌ ማለት ነው ለሀይሜ ማለት ለሀይሜ ይሄ ሁሉ ነው የአንቺ ጣጣ ነው። እና አሁን አንቺ እንድዝ ማድረግ አልነበረብሽም። እሱ እኮ የነገ ልጆች አባት ነው ምናምን ትላለች። ትሞላቀቃለች። ሀይሚ ላይ ማለት ነው። ሀይሚ ደግ የኒከስታራ ምን እያልሽ ነው? ሴትየው ተከበሪ አንጂ መጀመሪያ ክብረ ሸዋል ባልሽን ስታከብሩ ነው የማከብርልሽ። አሁን እንኳን ወጥ ረገጥሽ ስነስርዓት ያየ ትላታለች፣ ማለት ነው ንግስቷ ማለት ነው። በትትና ነው የምታወራው በነገራችን ላይ ይሄ ጋጠወጥ ንግግር ምናምን ነገር ንግስቷ ጋር የለም። አሌለ ንግስት ስትሆኑ ንግግራችሁ የተለየ ነው የተቀመመ ምናምን ሰከን ያለ ልክ እንደ ቡና ማለት ነው። ቡና ካልሰከነ ድፍርስርሱ ነው የሚወጣው። ሰክነው የተቀዳ ቡናና ሳይሰክን የተቀዳ ቡና በጣም ይለያያሉ። ሳይሰክን የተቀዳ ጨለማ፣ በቃ ድብልቅልቅልቅልቅ ያለ። ሰክኖ የተቀዳ ግን የሆነ ቸኮሌት ከለር የሚያምር መዓዛ፣ እዛ ላይ እንትኑ እንኳን ከላይ እንደዝ ሰበከቱ ምናምን ነገር በጣም የሚያምር ይሆናል ውዶቼ። እና ጠንፌ ስትመታ ማለት ነው የናፍቀኝ። እኔ ሌላ ወሬ አታውሩ። ምድረ ውሸት ጉሸት ላይ ካደረጉ ላሉት ደግሞ ያድርጉ። ኖርማል ነው። የሰው ነፍስ አላጠፉም። ብሩኬና ሀይሚ ብቻ አይደሉም ድራማ የሚሰሩት፣ ሌሎችም ይሰራሉ እሺ።